ድብቅነት በሽታው የደበቀ መድኃኒት አይገኝለት ይባላል። ብዙ ሰዎች ችግራቸው ደብቀው መጨረሻ ላይ ሊረዱ በማይችሉበትንም ሁኔታ ላይ ሆነው ይገኛሉ። ራሳቸውን እንደገደሉ ያህል ይቆጠራል። አብሯቸው ያለው ሰው መርዳት ባለመቻሉ ያዝናል። ማህበራዊነት እና የቤተሰብ ጥቅሙ መመካከር መቻሉ ነው። መመካከር ከሌለ ከተማው በረሃ ነው። የሰው ቅርጹ ማየት ሳይሆን የሰውነትን በጎነት መለዋወጥ የመኖር ትርጉም ነው። ለመንፈሳዊ አገልግሎት ያለበት ውድቀት የደበቀ የምዕመን ለሰይጣን ምርኮኛ መሆኑ የታወቀ ነው። ከሰይጣን ታላላቅ ፈተናዎችንም አንዱ ድብቅነት ነው። ልጆች ድብቅ በሆኑ ቁጥር ውሏቸው፣ ስሜታቸው በሰወሩ መጠን እየተጎዱ ይመጣሉ። ብዙ ልጆች በቤት ውስጥ ቢኖሩም ወላጆቻቸው አያውቋቸው። የዚህ ችግር ልጆች በሁሉም ነገር መቆጣት፣ ማቅረብ አለመቻል ነው። ምንም አይነት ሁኔታ ውስጥ ቢሆኑ እንደምንቀበላቸው ካወቁ፣ የልባቸውን ስፋት ካስተዋሉ ሊናገሩ ይችላሉ። ልጆች ወላጆች ብቻ ሳይሆኑ ጓደኛም መሆን መልካም ነው። ሁሉን ማወቅ ጥረት ካደረገን ልጆች ድብቅ ይሆናሉ። ማንም ለመርማሪ ፖሊስ ግልጽ መሆን አይፈልግምና መፍትሄ የሚገኝበት ቦታ ላይ ድብቅ መሆን አደጋው ከፍ ያለ ነው። ለወላጆች፣ ለጓደኛ፣ ለሐኪም፣ ለስነ ልቦና አማካሪ፣ በአበ ነፍስ፣ ለአገልጋይ ግልጽ መሆን በጣም ጠቃሚ ነው። ድብቅነት ብለን ያነሳ ነው፣ ካለማወቅና በእውቀት ድብቅ የሆኑ ሰዎች ለማረም ነው። ድብቅነት ስውርነት፣ የሰዎች ቅኔ መሆን፣ በልብና በአካል ወዳጆች መሸሽ፣ ምክንያቱ የማይታወቅ ሰው መሆን፣ ግራ በማጋባት መደሰት ነው። ድብቅነት በተለያዩ ምክንያቶች ይመጣሉ። አሳብን መግለጽ የማይቻልበት ቤተሰብ በማድረግ ሊመጣ ይችላል። የጨዋነት መለኪያ ዝምታ አይደለም። በአንዳንድ ቤተሰብ ልጆች እንዳይናገሩ በገደብ ያደርጋሉ። ግልጽ በመሆናቸው ምክንያት ቁጣና ጉዳት የደረሰባቸው ሰዎች ድብቅ ይሆናሉ። ሌሎች ደግሞ በጉራ ኑሮ ተሸፋፍነው ነው ስለሚኖሩ ሰዎች ከቀረቧቸው ባዶነት ገሃድ እንዳይወጣ ድብቅ ይሆናል። ያልሆነው እንደሆነ አድርጎ ማቅረብ የሆነውን እንዳልሆነ ያደርጋል። በዚህ ዓለም ላይ ጥቅም ጉዳቱ የባለቤቱ የሆነበት ምርጫ ብዙ ነው። ባለጠጋ፣ አዋቂ፣ ጌጠኛ ብንሆን ለራሳችን ነው። ይህ ሁሉ ባይኖረንም የመኖር መብት አለን። የድብብቆች ኑሮ እንዳንኖር የሆነው መቀበል ያስፈልጋል። ራሳችንን ስንቀበል ሰዎች ይቀበሉናል። በሽታችንን፣ መልካችንን፣ ኑሯችንን መቀበል ስልጣኔ ነው። መቀበል ለዓለም ችግር ትልቅ መፍትሄ ነው። ችግሮች ሰባ ፐርሰንት የሚቀንሱት በመቀበል ነው። ትክክለኛ ማንነታችን ሁልጊዜ ሊገኝ ይችላልና አናፍርም። ስለዚህ የሆነውን ይዘን መቅረብ ይገባናል። ያ ጊዜ ከሰ ሰዎች ፍቅርና ክብር እናገኛለን። ድብቅነት ሰዎች ራሳቸውን አስረው የሚያስቃዩበት የዓላማ ትልቅ እስር ቤት ነው። ድብቅ በሆነው መጠን ክብር አገኛለሁ ብሎ ማሰብ ስቃይ ውስጥ ይከታል። ድብቅነት የአእምሮ ፈተና፣ የሰይጣን ውጊያ ሊሆን ይችላል። ሁልጊዜ ስለ እርሱ ጥናት እያደረገ የሚመልሳቸው ሰዎች ይከታተሉኛል ብሎ በማሰብ ብዙ ብዙ አጥር ውስጥ ራሳቸውን የሚከቱ ሰዎች አሉ። የዚህ ችግር ለከፍተኛ ጭንቀት እያዳረጋቸው ይመጣል። ችግሮች በየቀኑ ከማየት እያከበዱት ይመጣሉ። እያንዳንዱ የሰላምታ ልውውጥ እየፈሩ ይመጣሉ። እፈልጋለው አልፈልግም ብለው ቁርጡን መናገራቸው ዙሪያ ዙሪያ የገባው የሚዞሩ ና ይሆናሉ። ማንኛውም ሰው ሊያጠቃል ይችላል ብለው ስለሚያስቡ የቅርብ ሰዎቻቸውን አያምኑም። የሚፈልጉትን ሰዓት ለመገኘት በአሳቻ ሰዓት ራሳቸው ሌሎችን መፈለግ ይመርጣሉ። የማላውቀውን ስልክ አላነሳም፣ ብዙ ሰዓት ሰዎችን ማግኘት አልፈልግም፣ ጨዋታ ይረብሸኛል ወደ ማለትንም ይሄዳሉ ስላሉበት ሁኔታ ማንም ሰው አለማወቅ ድል ስሜት እየመሰላቸው ይመጣሉ። የድብቅ ችግሩ ጉልበት ይጨርሳል። ጦርነት በሌለበት እየፈጠረ ይዋጋል። ነገሮችን አጋኖ ይመለከታል። ስልክ ለመደወል ላል ላስብበት ይላል። ችግር ላለመስማት ሽሽት ውስጥ ይገባል። የማይታወቅ ፍርሃት ይነጠዋል። የቀን ሰላም፣ የሌሊት እንቅልፍ ይገባዋል። ለሁሉም ሰው መግለጽ ተገቢ አይደለም። በቦታው ግልጽ አለመሆን በሽታ ነው። ድብቅነት ከሰዎች ጋር ያለንን ንብረት ያፈርሳል። አንዳንድ ሰዎች ከስለላ ስልጠና የተነሳ ድብቅ ይሆናሉ። ሌሎች ደግሞ ተንኮለኛ በመሆን ድብቅ ይሆናሉ። ስለእኔ ማወቅ አያውቅም የሚል ጨዋታ መጫወት ድል ይመስላቸዋል። እነዚህ ድብቆች የኋላ እድሜ በኋላ ከባድ ይሆናሉ። ትዳራቸው፣ ወዳጅነታቸው ላይጸና ይችላል። ድብቅነት ከሴቶች ይልቅ በወንዶ ላይ ይዘወተራል። ግልጽ መሆን ሕይወት ቀላል ያደርጋል። ሰዎች ከኛ ጋር መሆን የሚፈልጉ ቀለል ያለ ህይወት መምራት ትንችል ነው። ድብቅነት እንደ ክፉ ሰው እንድንታይ ያደርጋል። ሰዎች እየፈሩን ይሸሹናል። የሰዎች እርዳታ በፈለግን ሰዓት እንኳን እንዳናገኘው ያደርገናል። ድብቅነት ለሞት ይዳረጋል! አሰቃይቶ በመግደል የታወቀ ነው። ሐኪም ቤት ስንሄድ የመጀመሪያ ምርመራ ትንፈሳ የሚል ነው። መተንፈስ የተቃጠለው አየር ያወጣል። ያለበለዚያ ያለበትን ሁኔታ ያገልጣል። ያለበትን ሁኔታ ይገልጣል። መፍትሄ ያጣል። ትልቁ መንፈሳዊ ውድድር የሚመጣው በድብቅነት ነው። ካሁኑ ሲናዘዝ መንፈስ ቅዱስ ያወቀው ሰይጣን የሸመቀው ኃጢአታቸው ይቅር ይበለን ይላል። ሸምቅነት የሰይጣን ጠባይ ነው። ሽምቅነት ችግር አለው። መፍትሄ እንዳይገኝ መደበቅ ነው። ከድብቅነት አውጣ። በየጊዜው መተንፈስ እንለማመድ። ከድብቅ ሰዎች ጋር እንመካከር። አብሮ የመኖር ዋጋው ደስታና ችግር ጋር መካፈል ነው።